አብራችን ስላላች እናመሰግናለን። እንቀጥላለን። ሰባተኛው የዓለም የህሙማን ደህንነት ቀን ደህንነቱ የተጠበቀ የጤና ክብካቤ ለሁሉም ጨቅላ ህጻናትና ህጻናት በሚል መሪ ቃል ተከብሮ ውሏል። በታካሚዎች ላይ የሚደርሱ አደጋዎችን፣ ስህተቶችና ጉዳቶችን መከላከልና መቀነስን የሚያስችሉ ጉዳዮችም በመርሃ ግብሩ ተነስተዋል። ጥራት ያለውና ደህንነቱ የተረጋገጠ የህክምና አገልግሎት በመስጠት በዋናነት የህጻናት ሞትን የመቀነስ ውጥን ተይዞ እየተሰራ ይገኛልም ነው የተባለው። የጨቅላ ህጻናትንና የህጻናት የጤና ክብካቤ ለማሻሻል በሚደረገው ጥረትም ሁሉም ባለድርሻ አካል ተሳትፎን እንዲያጠናክር ጥሪ ቀርቧል። እንደ ሀገር ደግሞ እናሳካቸዋለን ብለን ከያያዛቸው የኤስዲጂ ጎሎች ማለት ነው የኒዮናታል ሞርታሊቲ ሬት አርቤ የተቀመጡ ቁልፍ ጉዳዮች ናቸው። ስለዚህ እዛ ላይ እስካሁን በሰራናቸው ናቸው፣ ምንም እንኳን የተወሰነ መጠነኛ መቀነስ ቢያሳየም አሁንም ግን የሁላችን ርብርብና ትኩረት የሚሻ በመሆኑ ሁላችንም ተባብረን በተለይ የጨቅላ ህጻናትንና የህፃናት እንክብካቤን በማሻሻል በምናደርገው ጥረት ላይ ሁላችንም ተባብረን ከሰራን በተለይ አሁን የተጀመሩትን በጠለኛ መቀነስ የሚታየው በደንብ አሻሽለን እንዲሁም የኤስዲጂ ጎላችን ከማሳካት አኳያ እንዲሁም የዩኒቨርሳል ሀዚ ከመሬጅ እንግዲህ ኖ ዋን ሌፍት ቢሃይንድ የሚለውን መርህ ከማሳካት አኳያ ሁላችንም የቤት ስራ የሚጠበቅበት ከሆኑ አደራ ለማለት ጭምር መልዕክቴን ማስተላለፍ እፈልጋለሁ። የአቅም ግንባታን ማጉልበት ከጤና ተቋማት የሚመጡ መረጃዎችን ወጥና የተደራጀ ማድረግ እንዲሁም የመሰረተ ልማት መስተጓጉልን በመቅረፍ የህሙማን ደህንነትን የማረጋገጥ ስራዎች ሊቀጥሉ ይገባልም። ይህም ደግሞ የባለድርሻ አካላትን ትብብር ይጠይቃል። የዓለም አቀፍ የታካሚዎች ደህንነት ስብሰባ አላማ ስለ ታካሚዎች ደህንነት የማንቂያ ደወል ለማሰማትና በዚሁ ዙሪያ ግንዛቤ ለማስጨበጥ ነው። ደህንነታቸው ያልተጠበቁ ህክምናዎች የሚያስከትሉት የኢኮኖሚ የማህበራዊና የሰናመራዊ ጫና በቀላሉ የሚገመት አይደለም። ከተባበር የሌሎች ሀገሮች ልምድም እንደሚያሳየው ችግሮቹን በአጭር ጊዜና በመለስተኛ ኢንቨስትመንት በግማሽ ያህል ልንቀርፍ እንችላለን። ካልሆነ ያለ ህክምና ጥራትና ደህንነት የህክምና አገልግሎት እድገትና ምጥቀት አይታሰብም፣ የህልም እንጀራ ያህል ነው። በላንድ ማርክ አጠቃላይ ሆስፒታል በተከበረው የህሙማን ደህንነት ቀን የጤና ተቋማት ተደራሽነታቸውን ከማሳደግ ባሻገር የህሙማን ደህንነት ማረጋገጥ ላይ ትኩረት ሊሰጡ ይገባል መባሉንም ባልደረባችን ሄኖክ ለሜ ዘግበዋል።